ምንድን ነው? ማይጠመ ኖርማል። እዚህ በቃ ምን ወጭ አለ? ምንድን ነው ምንድን ነው? ማይጠመ ነው አለኝ። ግን ደግሞ እኔ የምልሽም ማድረግ አለብሽ። በቃ እኔ የምልሽም ማድረግ አለብሽ። ቶሎ ቴንሽን ስለምትሆን ነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እዚህ ልኖር ማለት አሁን ቤትሽ ላይ መንገጠመሽ ምናምን ብላችሁ የሆነ ነገር ለመ- ከመረዳሽ መንገጠመሽ ለምን መጣሽ? አንተ እንዴ! አሁን እንደዛ ብላችሁ የምትጠይቁኝ እና ታዲያ እንደዚህ በር ላይ ቆማችሁ እንደዚህ በር ላይ አቆማችሁ፣ ቢያንስ ወደሚሆን ቤት ጋብዘሽ የሆነ ነገር ሀሳብ ለመቀበል እንኳን አትሞክሩም። ከበር እንደዚህ እንደ ጥላት እንደመጣባችሁ ነገር እንትን ትላላችሁ። እዩና ፈረንጁ በጣም አካብድ፣ ለእኛ እንደዚያ ነው። ሰላም ሰላም ሰላም! ውድ ቤተሰቦች እንደት ናችሁ? እኔ ያለው እግዚአብሔር ይመስገን። እንደት ናችሁ ወይ እናንተ? እኔ ደህና ነኝ በጣም መስገን እንግዲህ ዛሬ አዲስ አበባ ላይ ተመልሰን መጥተናል፣ ተገናኝተናል። ያው ዛሬ ከትላንትና ከቡታጀራ ደካክሞ ነበረ። እኔ እያንዳንዱ ሁኔታ እየቀረጽኩ ባሳያችሁ ቤተሰቦች ደስ ይለኛል። አሁን ላይ ጥሩ ቤተሰቦች እያፈራው ነው እና ለምን ሆኖ አላውቅም ብቻ ደስ ብሎኛል። በጣም ነው ማከብሯችሁ የኔ ውድ እህቶች አለ ብቻ የሆነ ውስጥ መስመር ላይ የሚጽፉልኝ ነገር ሞራል እየሰጠኝ ነው። አሁን እያንዳንዱ ተግባሬን በካሜራማን እየተንቀሳቀስኩ ያለሁት እና እንግዲህ ዛሬ አዲስ አበባ ተገኝተናል፣ ውድ ቤተሰቦቻችን። ዛሬ ደግሞ ድጋሚ ተንኮል አስቤ ነው ወደ እናንተ ተመልሼ የመጣሁት። ያ ተንኮል ደግሞ ምንድን ነው? ማንም እንዳይሰማኝ አብርሃም ለፕራንክ የሚሆን ሰው ነው ሳስበው ማለት ነው። እና ምን አሰብኩ ይመሰላችሁ? የሆነ ፕራንክ አስቤ ያለው ዛሬ ያ ፕራንክ ደግሞ ምንድነው? ባለሁለታ ፕራንክ አድርጌው እውነቴ ነው የምላችሁ ቪዲዮን አስሬ እያየሁት ፈታ እያልኩ ነበረ። ከምላችሁ በላይ በጣም ተዋክቦ ምናምን እንደዛ ሲሆን እንግዲህ አይታችሁታልና፣ ዛሬ ደግሞ ድጋሚ ተመልሰን ተመልሼ እመጥቻለሁ። እና ደግሞ ተንኩል ተንኩል ነው ዛሬ ላይ እየመጣልኝ ያለው ለምን እንደሆነ አላውቅም። ስለዚህ ምን አሰብኩ ቤት ሻንጣዬ ሙሉ ይዤ መጣና አብርሃም አብረን ካልኖርን፣ እለዋለሁ። ሻንጣው መኪና ውስጥ ነው። ከሱ አወርደውና ይዤው እገባለሁ። ትንሽ ትልቅ ስለሆነ በቃ አይባትትም በእርግጠኝነት ማለት ነው። እና ምን አደርጋለሁ መሰላችሁ፣ ቤተሰቦች? ሄጄ አብርሃም አብረን መኖር ፈልጋለሁ፣ ከአንተ ጋር አብረን ነው የምንኖረው እለዋለሁ። እና ምን እንደሚለኝ አላቅም? ባለፈው እንኳን በዛ ልክ በጣም ተናዶ ነበርና እና ደግሞ ምንም ይባትት አይነት አይመስለኝም፣ አላቅም ብቻ እንደገና ደግሞ አሁን ካሜራም ይዤ በመጣበት ብዙ አይማትት። ምክንያቱም አሁን ላይ እንዴት ነው እኔም ለናንተ ለውድ እህቶቼ፣ ለናንተ ለውድ ወንድሞቼ ብዙ ነገር ካሜራ ይዤ እንደምመጣ ስለሚያስብ በፍጹም አይጠረጥርም፣ ፕራንክ ነው ብሎ ማለት ነው እና ሻንጣውን ይዤ ሄጄ አብርሽ አብረን ነው መኖር ያለብን፣ በዛ ጉዳይ ነው መነጋገር ያለብን ብዬ ኮስተር ብዬ ማለት ነው። ከዛ ወይ ቤት ገብቼ ብቻ የሆነ ነገር አድርጌ ሻንጣዬን፣ በቃ አብረን ነው የምንኖረው ነው እምለው እና ቤተሰቦች ምን እንደሚፈጠር አላቅም። ያኔም በጣም ደንግጦ ልኝ ፕራንክ ተሳክቶልኛል። ግን ደግሞ አይ ቲንክ አጠራቅሞ የሆነ ቀን ፕራንክ የሚያደረገኝም እየመሰለኝ ነው። ለምንደሆነ አላቅም ብቻ እሱንም ፈርችዋለሁ። አንድ ቀን የሆነ ማይሆን የተለከፈ ፕራንክ የሚያደረገኝ እየመሰለኝ ነው፣ እየፈራሁት ነው። ግን የመጣው ይምጣ ዛሬ ይሄን ነገር ማሳካት አለብኝ። ጠዋት ጀምሮ ጭንቅላቴ ውስጥ የተቀመጠ ሀሳብ ስለሆነ ያን ነገር ማድረግ አለብኝ እና ደግሞ ውድ ቤተሰቦች፣ ያው በውስጥ መስመር ብዙ ሰው ሰላም ገባችሁ ወይ ምናም ብላችሁ ጠይቃችሁ ነበረ። እግዚአብሔር ይመስገን እንግዲህ አዲስ አበባ ተገኝተናል፣ በሰላም ገብተናል። በጣም እናመሰግናለን ለምትሉ ነገሮች ማለት ነው። ለምታስቡልን ህነቶቻችን በጣም እናመሰግናለን። እኛ በሰላም ገብተናል ከፈጣሪ ጋር። ዛሬ ደግሞ ከፈጣሪ ጋር አብርሽን ፕራንክ እናደርገዋለን ማለት ነው። እስቲ ሻንጣዬን ይዤ ስንሄድ አብረን ምን እና ይሆናል ፈታ ትላላችሁ ብዬ አስባለሁ። እኔ እናንተ የሚያዝናና ነገር ነው የማመጣው። ምንም ነገር አስቤ ምናምን አይደለም። እናንተን ዘና ያደርጋል ብዬ ማስበው ነገር ነው። በዚህ ታይም አሰብኩት። ሻንጣዬ ይዤ አብረሃም አብረን ነው ምን ምን ነው ፈልገው ካንተ ጋር ስለው ምን አይነት ስሜት እንደሚሰማው አላውቅም። እና ደግሞ ድምጼ ያው ጉንፋን ስላያዘኝ ነው። እሺ የወንድ ድምፅ እንዳይመስላችሁ። እስቲ አብረን እንሂድ። እንግዲህ ቤተሰቦች አብርሽ በር ደርሰናል። ቤት ውስጥ ሰው ይኖር አይኖር አላውቅም፣ ግን ይመስለኛል። ቤት ብቻውን ከሆነ በቃ አይከብደኝም። የሆነ ቢያንስ ሳቄ ሊመጣ ይችላል። ግን በድፍረት በቃ ቀልጠፍ ብለን እንገባለን። ሻንጣ ያለ ይኸውና። ብዙም ልብስ አላደረግኩት እንዳይከብደኝ ብዬ ማለት ነው። ያው ለተንኮል ስላመጣሁት አይከብድምና፣ ሻንጣውን ሲያይ ምን እንደሚለኝ አላውቅም። ፈርቻለሁ ከምላችሁ በላይ። ቤት ሰው ይኖር አይኖር አላውቅም። ምናልባት ሰው ካለ ግን ይጠፋብኛል እንዴ? አይጠፋብኝም፣ በቃ ቀልጠፍ ማለት ነው። እዚህ ድረስ እንግዲህ ከፈጣሪ ጋር መጥቻለሁ ኑ

እሺ፣ አስገቡልኝ። አሁን ቦርሳውን እንዳይ፣ ወደክመ እንዴ! ለዚህ ልኖር ነበር የመጣሁት። እንዴት ማለት? እንዴት ማለት? ያን ቃ ይዘሽ መጥተሽ ነው ወይስ ምንድን ነው? የራሴ ልብስ ነው። በዚህ መኖር ፈልጌ ነው። ዞር በሉ። እንዴ ግቢ ምናምን አይባልም እንዴ? ምን አይነት ቤት ውስጥ ነው ደግሞ የምትኖሩት? ደህና ነሽ ሄርሜ? ደህና ነኝ። እግዚአብሔር ይመስገን በጣም ደህና ነኝ። እንደምታየኝ ነው። ትንሽ ጉንፋን ይዞኛል እንጂ እግዚአብሔር ይመስገን። ሻንጣ ማን ሻንጣ? በቃ እንግዳ እንዴት ነው የምትቀበሉት? እንትን አለ ውስጥ፣ ልብስ አለ ቁምሳጥሩን አሳዩኝ፣ ና ልብስ ችግር የለው ግን፣ አይ ሻንጣው እዚህ ሆኖ ገቢ ችግር የለውም። እንዴ ለምን? የእኔ ዕቃ እኮ ነው ሻንጣው። ልኖር ነው እዚህ የመጣሁት። እዚህ ለመኖር ነው የመጣሁት። አብርሽ፣ የለም እንደ አብርሽ ንጥሩ ልኝ። እናንተ እንደዚህ ነው የሰው በር ከሰው በር የምትይዙት? አይደብራችሁ? ምን አይደለም፣ ሲሪየስ፣ የምሬን ነው እያወራሁሽ፣ ቁም ነገር ማለት ነው። ሻንጣውን ይዘሽ ልገቢ እየሞከርሽ ነው? ምን ችግር አለ? እናንተ እንደምትኖሩ ትኖራላችሁ። እዚህ ምን ችግር አለ? ምን ተፈጠረ? ምን አገረመው አለ ቀልድ ምናምን አይደለም። አብርሽ አብርሃም የለ ተኝተዋል። አብርሃም እኮ ጥሩልኝ። እናንተ እንዴሽና እንደዚህ ነው እንደ እንግዳ የምትቀበሉ? ሴት እኮ ያለበት ቤት ነው። ምን ሆነሽ ነው እኮ? እኔም እንደ እናንተ ልኖር ነው የመጣሁት። ቁምሳጥሩን አሳዩ። የሚደረደርበት ቦታ ይደረደራል። ልብስ ነው የምጥቻለው እናንተ በሰው ቤት ማነው ወሳኝ ያደርጋችሁ? አይ ምንድነው? አንቺ ያም ምን ሆነሽ ነው ግን የምር ሲሪየስ? አይደለም እኔ ልከራከርሽ ምናምን አይደለም፣ ግን የምታረጊው ነገር ትክክል ነው ብለሽ ታስቢያለሽ ወይ? ጉዴ ፈላ። አሁን ማለት ነው ጭቅጭቅ አይደለም፣ አሁን ደክሞኛል። ፀሐይ ውጪ ላይ ጠፍጥፎኛል። ሰው ቤት ሲመጣ እንደዚያ አይደረግ አይደለም? ሻንጣ ተቀብላችሁ አይደለም? ሻንጣውን ዝም ብለሽ መጎተት ምናምን አይደለም መግባት ሳይሆን ቁም ነገር እያወራን ያለን አብርሽ። እኔ አሁን እናንተ የምሰማበት ታይም የለኝም። ኧረ በስመ አብ ሰው ቢያንስ ግቡ ግቢ ውጭ አይባልም። እንዳይ ሻንጣውን እዚህ ተቀምጦ መግባት ትችያለሽ። ነው ሌላ አዲስ ነገር ነገር እንትን ተመሳጭታችሁ ዛሬ አስገቡኝ፣ ሻንጣውንም ይዛችሁልኝ ግቡ

ወይኔ ይሄ ተናደዋል መሰለኝ። ይብላ ፈረንጁ በነገር ተጣልቷል እዩ ልቀቀል ላይ ወይኔ ትነሽ ኮይ እሺ፣ ተረጋጊ። እኔ አብርሽ እዚህ ልኖር ነው የመጣሁት። እነሱ ፈረንጁ እና እዩ እዚህ እንደሚኖሩ ትኖራለሁ። በቃ አለቀ። ልብስ የትንሽ ልብስ ይዤ መጥቻለሁ። እዚህ ካንተ ጋር መኖር ትፈልጋለሁ። ለዛው ነው የመጣሁት። ይምርሽ እንደምዶ እነዚ ግር ብላችሁ ምታዩኝ እንዴ? ያማቹ አይደል ነው

ምንድን ነው ማይጥብ? ኖርማል እዚህ በቃ መኖር ይችላል። ነገር እየቀለድሽ ነው ወይንስ የምርሽ ነው? እኮ ቤት ደበረኝ ብቻዬን መኖር። ከእዛ እዚህ ከእናንተ ጋር እንዲኖር ነው የመጣሁት። እንግዳ የምትቀበሉት ፈረንጅ ውስጥ ወይ ቡና? አንተ ደግሞ መሳቅርብልኝ

እንኳን ደህና መጣሽ ብላችሁ ትቀበሉኛላችሁ ብዬ ነው። ታች አድርጊውና መኪና ውስጥ ነይ። ወዴት መኪና ውስጥ? እኔ ከመኪና ውስጥ ይዤ ይህን ደረጃ ወጥቼ ነው እዚህ የመጣሁት መጣሁት። ኧረ ቢያንስ ቁጭ በይ ይባላል። ምን አይነት ሰዎች ናችሁ? ሄር ንሽ በኛ አንድ ጊዜ ሻንጣውን አደረሰሽ ሆነ እኔ ሰልኛ ልሻ አለ። እዚህ ልኖር ነው ከመጀመሩ ማንቺ ያንተን ልብስ እየለበስኩ ልኖር ነው እዚህ

ምንም ችግር አለው ቦታ የላችሁ ነው ሶፋ ላይ የምተኛለሁ ይበቃኛል ችግር

ናስቲ አብርሽ እዚህ ጋር ቁጭ ላልአብርሽ አይ፣ እንደዚያ ሳይሆን፣ ምንድን ነው ሰው ቤት ሲመጣ እንግዳ ምግብ ምናምን አይቀርም። ምናምን አንዳንድ ነገሮች ነው የሚለው ቃል ነው። የት ናችሁ? ቆይ ቆይ እስኪ አንዴ እና እስኪ እዚህ ጋር ቁጭ ብያለሁ። ቢያንስ ቢያንስ እንግዳ እንደዚህ ነው የምትቀበሉት? ወይኔ ጉዴ! ዛሬ እንደዚህ በጣም እያስገረማችሁ ነው፣ ሦስታችሁን ማለት ነው። ኖርማል ነው እኮ ቤት። ምን ችግር ተፈጠረ? ለምንድን ነው ብቻሽን መኖር የደበረሽ? አይዞሽ አለንልሽ እንደማለት። ሦስታችሁም እንደዚህ ሰዓት ጎርሳችሁ እንደዚህ የምትሆንበት ምክንያት ምንም አልገባኝም። እዩ ደግሞ እኛ ላይ ሙ ልትጅ ነው የመጣሽ አብራም ቤት ኑር አትኑር አላውቅም ነበረ። ስለዚህ አንተን ለመሸወድ ምንም እኔ ጊዜ የሚለኝ ግን እንደት እንደሆነ አላውቅም። እንደዚህ ትቀበሉኝ ያላችሁ ም ነው ፈረንጁ፣ ስለ ፈረንጁ አንተ ቀይ ፈረንጅ ነው የምትመስለው። ቢያንስ ውሃ እንኳን ለታታ ተቀበለልኝ እንደ ቆይ ሲታረጋችሁ የማንከባበረው ሄርሜላ የምታስቸግር ተቸግሪው፣ ጠጥሽ የመጣሽው በዚህ ቀን መጣላት ካልፈለግሽ፣ ማለት ባለቤቱ በቃ ካልሆነ ሁለታችሁ መውጣት ትችላላችሁ። እዩና ፈረንጁ ከሆነ ችግር ምን ይወጣስ? በጣም አከብራችሁት፣ ነገር ይኸውልሽ፣ ይሄ ቤት የተከበረ ቤት ነው። ምን ይጎልበታል? የተናቀ ቤት ነው ብያለሁ እንዴ? እኮ እንደዛ ከሆነ እንደዛ ማታሰቢ ከሆነ ሻንጣውን ይዘሽ ሂጂና አንደኛ፣ ፏ ማለት መዝናናት ትችያለሽ። ሻንጣውን ለአንቺ ቦታ አለኝ። ግን ደግሞ እኔ ምንም ማድረግ አለብሽ። በቃ እኔ ምንም ማድረግ አለብሽ። ቶሎ ቴንሽን ስለምትሆን ነው እንጂ ኖርማል ነው። ምንም ያደረኩት ነገር የለም። እዚህ ልኖር ማለት አሁን ቤትሽ ላይ መንገጠመሽ ምናምን ብላችሁ የሆነ ነገር ለመ ከመረዳሽ መንገጠመሽ ለምን መጣሽ አንተ እንደው ነው እንደዛ ብላችሁ የምትጠይቁኝ? እና ታዲያ እንደዚህ በር ላይ አቁማችሁ እንደዚህ በር ላይ አቆማችሁ ቢያንስ ወይም ቤት ጋብዘሽ የሆነ ነገር የሆነ ነገር ሀሳብ ለመቀበል እንኳን አትሞክሩም እንዴ? ከበር እንደዚህ እንደ ጥላት እንደመጣባችሁ ነገር እንትን ትላላችሁ እንዴ? በተለይ እዩና ፈረንጁ በጣም አካብ እንዴ፣ ከሆነ ነገሮች ግራ ያጋቡኝ ነው ያሉት። ምን አደረኩኝ? ህይወትሽ ምን እንደሆነ

ይበቃኛል። በቃ አንቺ አላውቅም። ሰው ይቀየሽ ነው መጀመሪያ። ወይኔ ጉዴ! ግን ምን ዓይነት ሰዎች ናችሁ? ፕራንክ ነው። በቃ ዝም ብዬ ልዝን። አናባችሁ ነው እናንተ። ደግሞ ትኖራላችሁ ብዬ አላሰብኩም። ከዛ በኋላ ደግሞ አሁን ነው ሳይመጣሽው ታልከኝ። ገና ሳልገባ እየቀራስኩኝ ነበረ። ስለዚህ። በጣም ምንም የሚያሰብኩት ነገር የለም። እዩ እንደዛ አትይኝ እባክህ እባክህ አብርሽ ጌታ፣ ፕራንክ ነው። አሁን ይመጣልኝ ሰው አይደለም። ከፈለጋችሁ ቪዲዮ ማየት ትችላላችሁ። አሁን እሱ እንጀራ ቦት

ሄድን ብሽ ፕራንክ እንዴት እንደሆነ በጣም ደስ ብሎኛል። አሁን ነው ያመጣችሁት ይሄን ሀሳብ፣ አሁን ነው ያመጣችሁት ያላችሁ ደግሞ ማየት ትችላላችሁ። እሺ፣ አሁን ሻንጣውን መልሽ። እኔ ደግሞ ቡና ይፈላል። እሺ፣ ቀፏን እንላለን። ቤቴ በጊዜ እመለሳለሁ። አለቀ። እሺ፣ ሻንጣውን ወደ ታች ውሰጂ

እኔ ግን ቤት ብትመጡ ማለት ነው እንዴት አድርጌ ቅጥፍ አድርጌ እንደምቀበራችሁ እንጂ ከበር እንደዚህ ለሶስት እንደዚህ መቃ እንደዛ ከሆነ ሶስታችንም ሻንጣ እንደማኖራችሁ በጣም ምንም በቃ እንግዳ ማይከበርበት ያልሰለጠና ሀገር ውስጥ በቃ። አሁን ሄርሜላ የመጡት ለምንድን ነበር? በጣም ደስተኛ የመጣው በቃ ለዚች ባንክ ነው። ግን ደግሞ ብዙ ለፍቻለሁ ታውቃለህ። ይህን ሻንጣ ተሸክሜ መጥቼ ባይሳካልኝ ይደብረኝ ነበረ። ስለዚህ እና እዩ እንደዚያ መከታ ሲሆን ደስ ነው ነገር አይሉ እንደሚያየኝ ፍራንኩን አድርገሽ በጣም ደስተኛ ነው ነው ይሄን ሻንጣውን

ምን ችግር አለው? ጧት ነው የተገዛው። ኖርማል ነው። አሁን ፕራንክ እያደረጋችሁኝ የመሰለኝ ነው። ሰውየው ነው ሰው ቤት መጥቶ ታው ታው ብቻ እንግዳ እንደዚህ ነው የምትቀበሉት በተለያዩ እናንተ ትንከባከቡኝ እንዴ? ፕራንክ ነው ብያለሁ እኮ በቃ እንደዚህ ነው ግራም የምትቀበሉት። የተለየ አቀባበል ይልታቁ ምናልባት እንደዚህ ነው በቃ የእናንተ ክብር ይሄ ነው። ባል በደረቅ ዳቦ ያው ሶስት ቀን በቆየ ነው። አይ ወንድ ነን የለም ካላችሁ እኔ እሰራለሁ። የማን ነው እሺ? አሁን ይኸው እንክብካቤ እንዲህ ነው። ፈረንጁ ቁጫክ ሌትንኝተንከባከቡኝ ብሎ እንደዚህ ዳር ዳር መያዛችሁ በጣም አስገርሞኛል። እንክብካቤ በሄርሜላዊት ታሳያችኋለሁ ጊዜ። ያን ጀስ ልጅ የሚመስለው ቢራቢሮ ቢራቢሮ ታምራለች። እኔ የምለው ትቆያላችሁ። ከባብ ናት በጣም ከባችሁኛል። እሺ፣ ይኸውሽ ዳቦ ደግሞ እግዚአብሔር ያክብርልኝ። የእናንተ ክብር በጣም በዝቶብኛል።

የአብርሃም ቃል ያለኝ ማን ነው? ፈረንዱ ነው መሰለኝ። የሆነ ዕቃ እዚህ የአብርሃም የሆነ ነገር እንደዛ ነበር ያሰባችሁት። አብርሃምስ ምን አሰብክ? ደስተኛ ነኝ በጣም በቃ። ከቤት በፀሐይ እየመጣሁበትን በጣም ደስተኛ ነኝ። እና አሁን እናንተ ምትንከባከቡኝ አይመስለኝም። እና እኔ ልንከባከባችሁ መሰለኝ። በቃ አሁን ይበቃሻል። ሰባት ሽኔች በፊልሜ። ወይ ውሃ ጠጪ ጨረስና ወይኔ፣ እኔ ቤት ብትመጡ እንዴት እንደማስደንቃችሁ ባለኝ ነገር እንዴት እንትን እንደምላችሁ። እናንተ በደረቅ ዳቦ እንደዚህ ጉድ ትሰሩኛላችሁ። አክብረን ያለንን አቀርብ። ጉድ ተሰርቼ ጉድ ተሰርቼ ነበር

አሁን እንደዚህ አይደለም። እንግዳም ተቀበሉት። በጣም ቴንኪው ለፕራንኩ ደስ ብሎኛልና በተለይ እዩ በደንብ በርገግ ከዛንቺ በጣም ፏ ብሏል እና ሻንጣውን ስትመለሱ ደስ ይለኛል። እሺ አብርሽ በቃ በጣም ስትኮሳተር በጣም ታስፈራለህ ግራ ገብሶ ደግሞ አንተ ከመጣ በኋላ ነው ፍራንክ ራሱ እንትን ያለኝ ምን የተበላሸው አዎ በቃ በጣም ጓልክ እንዴ ቃላት ታርክ እንደ ነገሮችን ጫወታ ከረድከው በጣም እዩና ፈረንጁ ብዙ አልፈራኋቸውም አብርሃም ሲመጣ ጠፋኝ።